አንተ ባለስልጣን መሆን ትፈልጋለህ፣ ሀብታም መሆን ትፈልጋለህ፣ ታዋቂ ዝነኛ መሆን ትፈልጋለህ። መፈለግና መሆን የተለያየ ነው። ለምሳሌ ባለስልጣን መሆን ከፈለግ መጀመሪያ አገልጋይ መሆን አለብን። ከእናንተ በላይ መሆን የሚፈልግ ካለ ምን ማድረግ አለው? ከእናንተ ተናሽ የሆነ ለመጽሐፍ ቅዱስ ራሱ ኢጎ ውድቀት አይፈልግም ጭራስ ማለት ነው። ኢጎ ማለት የውሸት ማዕርግ ማለት ነው ይላል። ሰላም ለእናንተ ሆኑ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ አንድ ምርት መጽሐፍ ይዤ መጥቻለሁ። ይሄ መጽሐፍ እንደምትወዱ እርግጠኛ ነኝ። መጽሐፉ ኢጎ ኢዝ ኤኒሚ የሚል በራያን ሆሊዴይ የተጻፈ መጽሐፍ ነው። እንደምትወዱ እርግጠኛ ነኝ። ምክንያቱም ይህ ጠላት ወይ ነው ኢጎ የሚባል ከትንሽ እስከ ትልቅ ከውድቀት እስከ ስኬት ያለ አለ ማለት በህይወታችን አለ። መጽሐፉ በሶስት ትላልቅ ርዕሶች ይከፍለዋል። ማለት ኢጎ በህይወታችን በሶስት መንገዶች ሊከሰት ይችላል ይላል ማለት ነው። አንደኛው በአስፓይር ወይም ደግሞ ገና መጀመሪያ ስንጀምር የሆነ ሀሳብ ስንጀምር ማለት ነው። ሁለተኛው ደግሞ በሳክሰስ ወይም ደግሞ ስኬተማ ስንሆን ማለት ነው። ሶስተኛው ደግሞ ፌለር ወይም ደግሞ በውድቀት ማለት ነው። ስለዚህ በዚህ ሊከሰት ይችላል። መጀመሪያ እንዴት አድርጎ በእነዚህ ሶስት መንገዶች ሊከሰት ይችላል ኢጎ የሚባል ሊመጣ ይችላል ከማለት እጅ በፊት ኢጎ ማለት ምን ማለት ነው ማለት ማየት አለብን መጀመሪያ። ኢጎ ማለት ኩራት ፕላስ ትዕቢት ፕላስ ለራስ የሆነ ከፍታ መፈለጉ ወይም ደግሞ ሌላ መናቅ ማለት ነው። ሌላ ደግሞ ሀቅ ዓለም መቀበል እነዚህ ተደምሮ ኢጎ የሚባል ኮንሰፕት ወይም ሀሳብ ይሰጣል ማለት ነው። ኢጎ የሚባል ይፈጠራል ማለት ነው ወይም ደግሞ ለራስ ከልክ በላይ መውደድ ማለት ነው። ሌሎችም መናቅ። አሁን ምን ይላል መጽሐፉ? ኢጎ ሲመጣ አይታወቅም። በጊዜ ሂደት ነው የሚገልም። ኢጎ ሲመጣ መጀመሪያ ኮንፊደንስ መስሎ ነው የሚመጣ ይላል ማለት ነው። ኮንፊደንስ ማለት ነው፣ ማለት ኮንፊደንስ ማለት በራስ መተማመን ወይም በራስ መቀበል ወይም ደግሞ በራስ መተማመን፣ እነሱ ሶስቱ ጅግ የተለያየ ናቸው ይላል ማለት ነው። ራስ መቀበል፣ አዎ ራስ መቀበል አለበት። ራሱ ያልተቀበለ ሰው ምንም ማድረግ አይችልም ወይም ደግሞ ሌላ ሰው ኮፒ የሌላ ሰው ጭራ ሆኖ ነው ተከታይ ሆኖ ነው የሚያድገው ሁል ጊዜ ማለት ነው ማድረግ ያለበት ምን ራስ ተቀብሎ የራስ ተሰጠ የራስ ተሆኖ ማዳበር ነው ያለበት ያ ሰው ማለት ግን ራስ አንተ ስለተለየ ወይም ደግሞ ክሬት ሰዎች ልዩ ፍጡር ስለሆንክ ዩኒክ ስለሆንክ አሽራህ የተለየ ስለሆነ ወይም ደግሞ ዲኤንኤ የተለየ ስለሆነ ለሌሎች መኩራራት ወይም ደግሞ በውበት ወይም በእውቀትህ በሌላም ለሌሎች እንትና ማድረግ ያለብህ ወይም ደግሞ ራስህ ተቀብለ ሌላው ማክበር አለብን እቁና መስጠት አለብን ማለት ነው። በራስ መተማመን ምን ማለት ነው? አሁን በራስ የሚተማመን ሰው ውሻ እራሱ ያውቀዋል ቋል ይላል ማለት ነው። ይሄ መጽሐፍ፣ አይደለም ለነገራችን ላይ እና ውሻ እንዴት ነው ማውቀው፣ በጣም እንደምትፈራ ከሆነ ምትጃጅ ከሆነ ያ ሆርሞን እንትና የምን አይነት ሆርሞን የሆነ ሆርሞን አለ ያመንጭና ያ ሆርሞን ደግሞ ውሻው ያሸተዋል ይላል እና ይበዘልጋል ማለት ነው። ራስ በየምታምር ኮራ ምትል ከሆነ ግን ውሻ አይነ ካማ ጮ ጮ ይሄዳል። እንጂ ራስ መውደድስ ምንድነው ነው? ራስ ከልክ በላይ ከወደድ ኢጎ ነው። ራስ መውደድ ግን ጥሩ ነው። ራስ ስትወድ ነው ሌላ ሰው የምትወደው። ራስ ሳትወድ ሌላ ሰው የምትወድ ከሆነ ግን ይሄ ድራማ ነው ማለት ነው። አሁን ሁላችን በሁላችን ማለት ነው። አሁን ዝም ስላላቸው ወይ እኔ ዝም ስላልኩ ኢጎ የለንም ማለት አይደለም። ኢጎ በውስጣችን አለ፣ አፍነን ዝም እያለ ነው እንጂ በቃ ይሄ እኮ ለኔ ይገባኛል። ይሄ እኮ ለእክል አይገባውም። ወይም ደግሞ በውስጣችን አለ፣ ህሊና የሚባል አለ። ያ ህሊና ስለምንማዛዝን ነው ኢጎ የሚባል ከሸፈናችሁ፣ ደሞ እሱ አድጎ ለእናንተ ከተቆጣጠራችሁ ግን አውቶማቲካሊ እሱ ነው። ወይም የታወር አይን ወለጭ፣ የታወር አይን ደሞ ጉድጓድ ሲገባ አብረን ማለት ነው። ይህ የዶሮ ኩራት ማለት ነው የአውራ ዶሮ ኩራት ማለት ነው። አውራ ዶሮ በደንብ አድርጋችሁ ታዘቡት፣ እና እንደዛ ሲባል ምንድን ነው አውራ ዶሮ ምን ያድርግ ይሆናል ነገር እና ታዘብኩት፣ እና ግርም ይለኛል። ግን እሱ ይሻላል፣ በደንብ ቆጫጭቱ ይመግባል፣ አይደል? አዎ። እና እሱ ይሻላል፣ አዎ። ኢጎ እኮ በጣም ወይም ደግሞ የድፍድፍ ኩራት ማለት ነው። በነገራችን ስለ ኢጎ ይሄ ካለ በአስፓያል ወይም መጀመሪያ እንዴት አድርጎ ነው የሚከሰተው? ወይም መጀመሪያ እንዴት ኢጎ ይመጣል? ካለ አንደኛው በማውራት ማለት ነው እቅዳችን የዛሬ ዓመት እንዲህ አደርጋለሁ እንዲህ አደርጋለሁ፣ በቃ ቶክ ቶክ ማውራት ማለት ስለ ነገር ማውራት ማለት ስለ ነገር ማውራት ብቻ አይደለም ነገሩ የምታደርገው ነገር ቀለል አድርገ ማየት ማለት በጣም ቀለል አድርገ ማለት፣ ሁለተኛው በጣም ቀለል በጣም ከባድ አድርገ ማየት ራሱ ይሄ ኢጎ ነው። በጣም ከበድ አድርገ ማየት እና በጣም ቀለል አድርገ ማየት ይሄ ራሱ ይቻል ኢጎ ነው ማለት ነው። ስለዚህ እነዚህ እንዳይከሰቱ ደግሞ በጣም ቀለል አድርገ ላለማየት ወይም ደግሞ አሁን ቱዱ ወይ ቱቢ የሚላል ማለት ምን ማለት ነው? የሆነ ነገር መሆንና የሆነ ነገር ማድረግ ማለት ነው። ይሄ በጣም የተለያየ አቅጣጫ ነው ያለው የሆነ ነገር መፈለግና የሆነ ነገር ማድረግ በጣም የተለያየ ነው። ታዋቂ መሆን ትፈልጋለህ፣ ሀብታም መሆን ትፈልጋለህ፣ ባለስልጣን መሆን ትፈልጋለህ። ባለስልጣን መሆን ከፈለግ መጀመሪያ አገልጋይ ይሆን ማለት ነው ከእናንተ በላይ መሆን የሚፈልግ ካለ ምን ማድረግ አለው? ከእናንተ ተናሽ የሆነ የመጽሐፍ ቅዱስ ራሱ አብዛኞቹ መጽሐፎች ከያዩት ከመጽሐፍ ቅዱስ ይወሰዱን እንትና የሚያደርጉት ማለት አታክቲም የሚያደርጉት ማለት ነው። ታዋቂ መሆን ትፈልጋለህ፣ ግን ብዙዎች ጋር የሚደርስ ስራ አትሰራ ማለት ነው። ሀብታም መሆን ትፈልጋለህ፣ ግን ሀብት የሚያመጣ አትገነባ ማለት እነዚህ። ከገነባ ሀብታም ሆን ከፈለግ ሀብት የሚያመጡ ትካል ወይም ደግሞ የሆነ ችግር ፈተ አለም ላይ ከደረስ ጭራ ነው ሁሉ ይከተላል። ሀብትም ይመጣል፣ እውቅናም ይመጣል፣ ዝናም ይመጣል፣ ስልጣን ይመጣል ማለት መጀመሪያ ግን በዚህ ስሩ ማወቅ አለበት ማለት ነው። ምን ይላል መጽሐፉ? እንዲሁም ሂደቱ ውደደው ሂደቱ ሂደቱ መውደድ እና ስኬቱ ወይም ደግሞ ይሄ ሽልማቱ አታተኩር። ይቺ ሁለተኛ ነው የገለጥኳት። ያለው በአቶሚስ በአቶሚክ ክሊር በጀምስ ክሊር የተጻፈ አቶሚክ ሀቢት የሚል መጽሐፍ አለና እንደዛ ይላል እሱ። ምን ይላል? ሂደቱ ውደደው፣ ሽልማቱ ውደደው። ማለት ሂደቱ መውደድ ሽልማት ይመጣል በኋላ ይላል። እዚህ አንዳንድ መጽሐፎች ምዕራፎች እንትና ስታደረጉ ኮምፕሊት ይመጣል ማለት ነው። ኮምፓይል ስታደርጋቸው እኩል ይመጣል ወይም ደግሞ ሀሳባቸው ኖርማል ወይም ደግሞ እን ተመልሽ ስኖ ያነበብኩ የምትሉበት ቀን አለ ቀናለ ማለት ነው። እና ምንድነው ሂደት መወደዳል ሂደት። ለዛ ነው እኔ ዩቱብ ላይ አሁን ሰብስክራይብ የለም ቪው የለም ላይክ የለም አይደል፣ ግን ሂደት እየወደድኩም ያለውን እውቅና በኋላ እንደሚመጣ እርግጠኛ ስለሆንክ ማለት ነው። ሳብስክራይብ እናንተም ቀስ ብላችሁ ሳብስክራይብ እንደምታ እርግጠኛ ነው። እስካሁን አ ላይክም፣ ሸር አብሽር። ግን ሌሎችም አለው የማያደርጉ ማለት ነው። እነሱ ችግር በቀናቸው ያደርጋሉ። እና ምንድን ሂደት መውደድ የሚባል እነዚህ መጽሐፍ ለምንድን ነው የሚጨነቀው? ታዋቂነት አልመጣም። እኔ በደንብ አድርግ እያለኝ ስራ እንጂ ይመጣል። ታዋቂ ከሆንኩ ይህች ቪዲዮ ደግሜ እሰራታለሁ። አንተ ዝም በለ ስኬት ይናገር ማለት ስኬት መናገር አለበት፣ ስኬት መናገር አለበት። ስኬት እስከሚናገር ያንተ አፋውት እስከሚናገር አንተ ተግተ መስራት ነው ያለበት፣ ከአንተ የሚጠበቅ ነገር ማድረግ ማለት ነው። ሌላም ደግሞ መማር መማር፣ በቃ ሁሉ ጊዜ ቱ ቢካም ስትሮንት ይሄ ምንድን ነው? ሁሉ ጊዜ መማር ማለት ነው በቃ ትምህርት አያልቅም እኮ እንደዛ እንደዛ ስናልቅ በሳክሰስ አመጣላቸዋለሁ እና ሁልጊዜ ተማሪ መሆን ሁልጊዜ ተማሪ ስትሆን ትምህርት ደግሞ ተዙቀ አያልቅ ማለት ነው ሁለተኛ በሳክሰስ ደግሞ እንዴት ይመጣል ና እኔ በሳክሰስ ደግሞ ስኬት ያው ድሮም ስኬት እማስበው ጉረኛ አይደለም ይጎረናል እኔ እኮ ይህ ነገር ማንም አያላግም እዚህ ለመድረስ ብዙ ዋጋ ነው የከፈልኩ በራሴ ማለት ነው ታውቃለህ? እኔ ሳልተኛ ነው መጽሐፍ እያነበብኩ የማድረው። ቀን አስራ ስድስት ሰዓት ነው የምሰራው በቀን ማለት ነው። በቃ አለ ስኬት እና ኢጎ ትርክት ይወዳል። ትርክት ማለት ነው ምስጋና ማለት ምስጋና መፈለግ እንደዚህ ነው እንደዚህ አድርጎ እነሱ እኮ እንደ በቃ አለ አይደል? ከልክ በላይ ማሞጎስ ማለት ነው። ሙጎሳ መፈለግ ማለት ነው። ለዚህ ስኬት ያደረሰ ሰው መርሳት ጭራስ ማለት ነው እንደትቢያ መናቅ ማለት ነው። ምን አረገልኝ ወንድም መርሳት፣ አባት መርሳት፣ እናት መርሳት፣ እህት፣ ጓደኛ፣ ባልደረቦች የአንተ ስኬት የብዙዎች እጆች አለ በዚህ ውስጥ ማለት ነው። ኢቪን የእግዚአብሔር እጅ የእግዚአብሔር ፍቃድ መርሳት ማለት ነው። እንደ ስትረሳ ኢጎ ማለት ያቺ ኢጎ ነው ይሸፍና ያለች። የመጽሐፍ ቅዱስ አንድ ታሪክ አለ ልንገራች ማለት ነው፣ ህዝቅያስ የፋርስ ንጉስ ምን ይለዋል? የፋርስ ንጉስ ለሂስቂያስ የእስራኤል ንጉስ ነው ሂስቂያስ ማለት ነው። እና ገብር ይሏል ገብርና ጣዖታ ምልክ ይሏልና ሂስቂያስ ነው አይ መገበር ገብራለሁ፣ ግን ጣዖታ ላመልክ ማለውና ለማን ሊያደነ መስለው ነው እቺ ጣዖት ታውት ማርያም ጽዮን ማርያም ትላት ሰነም ምታደነና ይህም ሰለ ይላልና እየተደርደረ የሰናክሬም ሰራዊት ይመጣል ወደ እስራኤልና እና ሂስቂያስ ደግሞ እንትና ላይ ገብቶ ቤተ መቅደስ ላይ ገብቶ እር ብሎ አልቅሶ ይለምናል፣ እግዚአብሔር ማለት ነው። እና ቅዱስ ሚካኤል መጣና ሴፍ ነዛ አድርጎ ሲያሳያቸው ሞተ 80 ሺህ ወታደሮች፣ ሞታደር ማለት ነው። ከዛ የእስራኤል ህዝብ አደነቀው ለህዝቅያስ ማለት ነው። አንተ የተባረከ ንጉስ፣ እንደዛ እንደዛ እንደዛ ድንግል በድንግል ትወላለች የተባለ እንደዛ ነው አለንግስ እንትና ሳያደርግ ልጅ ሳያለቅስ ጠቦች ሳይራቡ ምን አይተ አለ አደለ እንዳላ መንገስ ማለት ነው። እና ሊሆን ይችላል አለ እግዚአብሔር የማያስተኛ እና የማያቆም በሽታ ጣለበት ማለት ነው። ምንድነው ይሄ? የእግዚአብሔር ውለታ ስለረሳ ነው ማለት ነው። ስኬትም ኢጎ ማለት እንደዛ ነው። በቃ ትናንት መርሳት ማለት ነው። የነበርክበት መርሳት ማለት ነው። ከድሃ ወጣ ድሃ መናቅ ማለት ይሄ ግፍ አይደለው ግፍ ነው ሲጀመር። አሁን ትንሽ የብርስ ላይ ያዝክ ነው እኮ ይሄ። ኪስ ስለሞላ ነው ያገንዘብን ምን ባልም የለውም። እንኳን ለገንዘው ተውና ለህይወቱ ከምንም ያላስክላት ህይወትን መቼም እንደምትርካ አታቀፍ። እኔ በጣም ነው የሚገርምህ፣ እንዳንድ ሰው ሲይዝና በዘር መመካል እንዴ ይመርጣ እኮ አልተወለድኩም። እስራኤላውያን በዘራቸው በጣም ይመካል እና እኛ እስራኤላውያን ምርጥ ዘሮች ነን የእግዚአብሔር ፍጥሮች ነው። ሌላው ግን ለኛ ላያገለግል ነው ይመጣ። አስቡ ያንተ እ ለታ ነው ከሚገርምህ አንተ ግን አይነት ኩራት ነው ያላቸው እና ልክ እንዳንተ አይን ስሜት ያለው ማለት ነው ልክ እንዳንተ ካንተ የተፈጠረ እንዴት አድርገው ነው ወይ? ለእኔ አገልጋይ ነው ወይም እንሰሳ ነው የምትል እና እንደዛ ሲሉ፣ እግዚአብሔር ደግሞ በዘራቸው ስለሚመካ ምን ያደርጋል? በግብፃውያን አስገዛቸው፣ በፋሪሳውያን አስገዛቸው። ያ ሁሉ ምንድነው? ይሄ አምጣልኝ የግብፅ ፍሮን ይሄ ያ ግንቡ ግንቡ የሰራት ማለት ነው እየተገዝማት ለስሳ ምናምን አመት ማለት ነው። ስለዚህ ምንድን ነው እግዚአብሔር የምትመካበት ነገር ያጠፈብሃል ማለት ነው። በሃይማኖት መመካት እኔ ሲጀምር በሃይማኖት ስትመካ፣ በመንፈሳ ስትመካ፣ ያ መመካት ራሱ ኃጢአት ነው። እንዴት አድርገ ነው የምትመካ? አብዛኛው ለምን እኔ ያገባኝ፣ እኔ ያገባኝ። ስትሰድበውስ ጭንቅላት ይቀጠቅጥሃል ማለት ነው። በውስጥ የሚፈልግ እንደሆነ በዛ ነው የምታውቀው ማለት ነው። ስትሰድበው ማንም ሰው የማይፈልግ ማ ብትሰድበውም መታመቅስ ምንም አይመስለውም። ኢትስ ኦኬ አይሸበርም። ማ በቃ ሰው ስለ ትናንት ነው የሚያወራ። ትናንት ስኬት እንዲያወራ ትፈልጋል። ምን ማለት ነው? አሁን አስባችሁ ይሄን ሞባይል ወይም የሆነ ነገር ስትገዙ እና በዛን ሳምንት ይበቃ እንዳለ ነው የምትከዋከው ስልካችሁ ማለት ነው። ሌላ ስልክ ትይዛላችሁ። ትንሽ የጥንጥናለች እሷ ትቀመጣለች ና በጥንጥዋ ታወራላችሁ። እሷ እንዳትሰረቅ ሰው እንዳያያችሁ፣ በቃ ሁሉ የሁሉ አቴንሽን እናንተ ጋ ነው ያለ ማለት ነው። እንዲያውም ኢጎ ማለት የውሸት ማዕርግ ማለት ነው ይላል። ማንም ዕውቅና የሌለው ማለት ነው። ራስ ብቻ የምታውቀው በራስ ህልም ብቻ ማለት በዚህ ዓለም የሌለም ከትንሽም ከትልቅም ከውድቀትም አለመማር ማለት ነው አብዛኞች እንዴት አድርገን ይህንን ከውድቀት የምማረው ከስኬታም ወይም ከሀብታም የሆነ ነው የምማረው ይላል ይሄ ስህተት ነው ሮንግ ደሃ ከሆነ ሰው ነው የምትማረው እኔ ለምሳሌ ማለት ነው ብዙ ትምህርት የወሰድኩበት ትምህርት አንድ የኔ ወይም አንድ አባት ነበርና እና መንገድ ላይ እየለመን አገኛቸው አግኝቻቸው እና ይዤ ሄድኩትና ምሳ ገብዝኳቸው እና አባ ምን ሆኖ ነው ማለት የሱ ጓደኞች እየተደረሱ ነው፣ እንደዛ እንደዛ እንደዛ ሁሉም ሀብታም ናቸው። እና ለምን እንደዛ አልሆኑም ስላቸው? ብዙ ምክንያት አወራኝና፣ እሺ ለኔስ ምን ይመክሩኛል ስላቸው፣ ጊዜ ከገንዘብ በላይ መቆጠብ አለበት። ከገንዘብ በላይ መቆጠብ አለበት። ጊዜ መጠቀም አለበት፣ በወጣትነት ሌላኛው ጊዜ ከራስ ጋር አሳልፈው ከጓደኛ እንዳታሳልፈው ብቻ ከሚስት ይሄ ሚስት ማለት ይሄ ሴት ማለት ነው። ጓደኛ ምናምን ፍቅረኛ ምናምን እንደዚያ እንዳትጫወት። ይሄ ሮንግ ስህተት ነው። እኔ ያልቀመስኳት ሴት የለችም። አሁን ግን አያውቁኝም፣ እኔ ግን አውቃቸዋለሁ። እነሱ ሀብታም ሆነው አያውቁኝም፣ ጭራሽ አያውቁኝም። እኔ ግን አውቃቸዋለሁ። በወጣትነት ጊዜ ከገንዘብ ላይ ጊዜ መቆጠብ ጊዜ አብቃቅተ ማድረግ በከታፈለ በየሰዓት ማለት ነው። በዚህ ሰዓት ይሄ ማድረግ ይሄ መስራት ይሄ መማር አለብኝ። ከራስ ጋር መሳለፍ አለ ሁለት ትምህርት ማርክ ሌላም አለ ለሌላም ግዴ ዩኒቨርስቲ ብቻ ነው ይሄ ግን አብዛኛዎቻችን ከጨረስን ወይንም ኮሌጅ ወይንም የሆነ ነገር ከለከያትም በቃ፣ በዛን ልክ ኢጎት ትጨመራለች። ትምህርት መማር አንፈልግ ማለት ነው። እንደኛ ክሬዲት ያላዘ እንዴታ ሰርቲፊኬት የሌለው ወይም በእኛ ማርጌ ያልተመረቀ ሰው መስማት አንፈልግም። መጀመሪያ እንገመግመዋለን፣ እንደሚናገር መጀመሪያ እንዘጋዋለን። ይሄ ነገር ምንድን ነው የምትለው ያልተፈተነው እውቀት ነው። ይሄ እውቀት አመት ምረት እያለፈ እውቀት ሊሆን መጽሐፍ ምን ይላል? በአሁን ዘመን ላለመማር ምክንያት የለንም። ከነጭራ ይችላል ማለት ምክንያት የለንም። ምክንያቱ አንደኛው መጽሐፍ በጣም ርካሽ ነው። አሁን ማለት በጣም ርካሽ ነው። ርካሽ ብቻ ማለት እኔ አሁን 18 ምናምን መጽሐፍ ሪቪው አድርጋለሁ ማለት ነው። እና 18 መጽሐፍ ለመግዛት ስንት ብር አወጣ ነበረ? ብዙ ነው። እንኳን ለ18 ለአንድ መጽሐፍ ለመግዛት ብር የለኝም ማለት ነው ግን ይሄን ፒዲኤፍ እያወረዳችሁ መጠቀም ይችላል። ኦዲዮ ቡክ አላችሁ፣ ኮርሶች ነፃ ኮርሶች አለው በዩቲዩብ በሌላም። ስለዚህ የአንተ ችግር ነው፣ ላለመማር ምንም ምክንያት የለም። ክብር መፈለግ ለምን? ስለምትፈለግ። ሞጎስ ለምን? ስለ ስለሚገባኝ እንደዚህ አይነት ኢጎ እንደዚህ አይነት እኔ እኮ በጣም ነው የሚገርመው። የሰው ልጅ እኮ እንዴት አድርጎ ነው የሰው ልጅ ለሰው ልጅ ኩራት የሚሆን ነው? ደሞ ይሄ ትዕቢት እንደዛ ድረት የሚነዛት ምን አለው? ኦ አዳም አዳም አመድነ ወደ አመድ ትመለሳለህ። ሁላችን እኮ ከአፈር ተፈጥራለን ወደ አፈር ትመለሳለን። ሁላችን እውቀት በቆት በቆት አስር እውቀት ቢኖርህ የማታወቅበት ጊዜ ነበረ ተጭነነው እንደሚመርማር ማለት ክሎት ቢኖረ የማታ ያላወቅበት ጊዜ ነበረ። ታለንት ቢኖረ ሁሉም የራሱ ታለንት አለው። ሁሉም ሰው የየራሱ ታለንት አለው። በዛ ነው ሁሉ ሰው እኩል ነው የሚባለው። እኔም የማውቀው፣ እኔም የሚችለው፣ እኔ ያለኝ ታለንት እኔ የተሰጠኝ ስጦታ ሌላ ተሰጠውም እኔ ያለኝ ሌላ ያለውን እሱ ያለኝ ደግሞ እኔ የለኝ ማለት። ስለዚህ በዛ ነው እኩል ማንኛውም ሰው ማለት ትንሽም ትልቅ ማንኛውም ሰው የራሱ ተሰጣለሁ ያ ተሰጠው ፈልጎ ያላገኘው ሊሆን ይችላል። እኔ ለምሳሌ አሁን ከብዙ ትግል በኋላ አግኝቼዋለሁ። ምን እንደሆነ አልነግራችሁም። በቃ ማግኘት ነው ያለብህ እንጂ እኔ ከሌላ ሰው የተለየው ነኝ አትበል። እሱም የተለየ እንትን አለው ተው አለው ማለት በውድቀት እንዴት ነው? በፌለር ማለት ነው። ፌለር ቀጥታ ካደረግና ሰበብ ማድረግ ማለት ነው። አሁን ለምሳሌ ኢጎ ውድቀት አይፈልግም ጭራስ ማለት ነው። ያ ውድቀት ግን ሰበብ ያድርጓል በሌላ ሰው ማለት ነው። ይሄ እኮ የከለ ችግር ነው የኔ ችግር አይደለም ይላል ማለት ነው። ይሄ እኮ እከሌ እከሌ እንደዛ አድርጎ ቢሰሩ ኖሮ እኔ እኮ አሪፍ ሀሳብ ነው ያመጣሁት፣ የሀገሪቱ ህግ ግን ያሰራኝ። እኔ እኮ የቤተሰብ ችግር ነው ይሄ። ድሃ የሆንኩ እኮ ቤተሰብ ድሆች ስለሆኑ ነው። አዎ፣ አንተ ከድሆች ቤተሰብ መወለድ የአባትናት ችግር ሊሆን ይችላል። አንተ ድሃ ሆንኩ መሞት ግን የአንተ ችግር ነው። እኔ እኮ ጓደኞቼ ስለማያግዝኝ ወይ እኔ ሳጠና እነሱ ስለሚጫወት እኔ እንደዛ ሳርግ እነሱ ወደ እንትና ስለሚወስድኝ ነው እንጂ። እኔ ሀሳብ እኮ ቃ እንደዛ ነው። እኔ እኮ እንደዛ ነው መሆን ምፈልገው ቱቢ ኦር ቱዱ። ይሄ ምን አንተ ባለስልጣን መሆን ትፈልጋለህ፣ ሀብታም መሆን ትፈልጋለህ፣ ታዋቂ ዝነኛ መሆን ትፈልጋለህ። መፈለግና መሆን የተለያየ ነው። ለምሳሌ ባለስልጣን መሆን ከፈለግ መጀመሪያ አገልጋይ መሆን አለበት። ሀብታም መሆን ከፈለግ ሀብት የሚያመጡ ትካል መመስረት አለበት ማለት ኢንቨስት ማድረግ አለበት ማለት ነው። ታዋቂ መሆን ከፈለግ የአንድ ማህበረሰብ ችግር መፍታት አለበት። የሆነ ፕሮብለም ካለ ያ ፕሮብለም መፍታት አለበት። ያስትፈታ ብዙዎች ጋር ትدرسል ሀብትም ታዋቂነትም ጭራ ነው ይከተላል። ጭራ ውድቀት በራሱ ጥሩ ነገር ነው። ኢትስ ኦኬ። ያ ውድቀት አጋጥሟል። እሺ ውድቀት ከጋጠመ ወድቀህ አለመቅረት ነው እንጂ ወድቀህ ተነስተህ መሄድ ትልቅ ስኬት እዛ ጋ ነው ያለ። ምክንያቱም ስኬት በእድል ሊመጣ ይችላል፣ በቤተሰብ ሊመጣ ይችላል፣ ወይም በተለያዩ ምክንያት ሊመጣ ይችላል። ማለት ከስኬት ምንድን ነው ከውድቀት መማር አለብን እንጂ ከስኬት ሳይሆን ከውድቀት መማር አለብን። ወደፊት ለመደርደር ግዴታ ወደኋላ መደርደር አለበት የተወሰነ። ስለዚህ ኢጓችን መግደል አለብን። ትልቅ እንዲያልፍ ማፈን አለብን ማስጠፋት አለብን ማለት ነው። በነገራችን ላይ ሪያን መጽሐፍ ብቻ አይደለም የጻፈው እጁ ላይም ተወቅጠዋል ማለት ነው። ይህ እንደምታዩ እኔም ተወቅጬዋለሁ ማለት ነው። ምክንያቱም ይሄ ሳየው ሰው አልነቅም፣ ኢጎ ሰው አልነቅም፣ ሰው አከብራለሁ፣ የብዙች ሀሳብ ሰማለው፣ አስታውሳለው ማለት ነው። ለየንትል ማለት ነው

ደግሞ ይሄን ነገር እኮ አብዛኛው ይካያችሁ ወይም በቤተሰብ ወይም ደግሞ የሆነ አካባቢ እንደዛ አይነት ምክንያቱም የቤተሰብ ሆነ እኛ ከዛኛ ቤተሰብ ከዛኛ ሰዎች እኛ የተለየን ነው ብሎ ስለሚያስቡት ማለት ነው። እና በሱ ላይ ስትሄድ እንደዛ ያሉ ይሄናል ራሳቸው ነፍቶ ማለት ነው። የአንድ አካባቢ ለአንድ አካባቢ ማለት ነው። አንድ ሀገርም በአንድ ሀገር ማለት ነው። ነጮች አሁን ነጮች የሚያሳየች ለጥቁር ንቀት ኩራት ማለት ነው። አሁን ለምሳሌ ጣሊያን እየወረረን እንዴት ጥቁር ለኛ ያሸንፋል ብለው ስለሚያስላስበን እና በጊዜ ሂደት የሚገድለን ስለሆነ ይሄ ነገር ማስወገድ አለብን። መጽሐፉ እንድታነቡ ጋብዣችኋለሁ። መጨረሻ ላይ የምላችሁ ግን የቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ። ሁልጊዜ እንደዛ ቪዲዮ ስለ ምጭን እንዲመጣላችሁ ማለት ነው። ከዛ በመቅጠር ላይክ አድርጉ፣ በቴሌግራም አድርጉ፣ ኮሜንት ምጻፉ ይህ ቻነል በተለያዩ ሙያዎች የተለያዩ ትምህርትና ስልጠና ይሰጣል ማለት ነው። መንጃ ፈቃድ ዙሪያ በዲዛይን በዲዛይን ማለት ነው እኛ በሳይኮሎጂም ያማክራል። በዚህ ስልክ ቁጥር ለሁላችሁም መማከር ትችላላችሁ ማለት ነው። መጽሐፍ ሪቪው እናደርጋለን፣ የአውቶሞቲቭ ስራ እንሰራለን ማለት ነው። እሱ በተጓር ሲሆን አሳያቸዋለሁ። ይህ ቻነል እንደሚጠቅማቸው እርግጠኛ ነኝ። ለእኔም ላይፍ እያደረጋቸው አባረታት ና ከኔ ጋር ከእኔ ጋር ስለነበራችሁ ከልብ አመሰግናለሁ። ባይ ባይ።